ኦፕሬሽን ሚዳስ ታላቅ ጉድ ዘርግፏል። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ በፖክሮቭስክ እና በኩፒያንስክ በሩሲያ ጦር የተከፈተባቸው መጠነ ሰፊ ጥቃት ሳያንሳቸው ሌላ ምጥ የሚያሲዝ ጣጣ ውስጥ ገብተዋል። የፓንዶራው ሳጥንም ተከፍቷል። በሀገሪቱ የተጀመረው የሙስና ምርመራ ወሳኝ ሰዎቻቸውን አልፎ እርሳቸውን እየተጠጋ ነው። የዜሌንስኪ ዋሌት በመባል የሚታወቁት የንግድ ሰው ይህንን አደገኛ ምርመራ ተከትሎ ሀገር ጥለው ጠፍተዋል። የኪስ ቦርሳቸው ሲሄድ ዋናው ባለ ኪሱስ የት አለ ተብሎም እየተጠየቀ ይገኛል። ሰውየው ምርመራ እንደሚጀመር ቀደም ተብሎ በዜሌንስኪ ሳይነገራቸው አልቀረም ተብሏል። ይህንን ቀውስ ተከትሎ የፍትህና የኢነርጂ ሚኒስትሩም ስልጣን ለቀዋል። አውሮፓም የሆዱን አውጥቶ በዜሌንስኪ ላይ ማማረር ይዟል። የሰውየው መንበር ፑቲን እንዳሉት በጦር አዋጅ ብቻ እየተጠበቀ ነው። ከኃይል እስከ መከላከያ ሀገሪቱና አውራዎቹ ባለሥልጣናት የተዘፈቁበት ሙስና ለመስማት የሚዘገንን ነው ይላሉ የዩክሬን ሚዲያዎች። የዩክሬን የጸረ ሙስና መርማሪዎች በአስገራሚ ጀብድ ተሞልተው የጀመሩት ምርመራ ገና እንደሚቀጥልና ብዙ ጉድ እንዳለ ፍንጭ ሰጥተዋል። በሺዎች የሚቆጠሩ የምርመራና የክትትል ሰዓታት የፈጀው ይህ ኦፕሬሽን ብዙ ሚስጥራትን አውጥቷል። የኔቶ ሀገራትም ሲሸሹት የነበረውን ጉዳይ አፍረጥርጠው ማውራት ጀምረዋል። በሌላ በኩል ሁለቱ ኃያል የገልፍ ሀገራት ከባድ ውጥረት ውስጥ መግባታቸው ተሰምቷል። የሳውዲና የኤምሬትስ ፍጥጫ ከሱዳን እስከ አሜሪካ መዝለቁም ታውቋል። የሳውዲው አልጋ ወራሽ ወደ ዋሽንግተን ሲያቀኑ የኤምሬትስን የጥፋት ልክ ለትራምፕ ለመናገር እንደቆረጡ ሚስጥራትን በማውጣት የሚታወቀው ሚድል ኢስት አይ ዘግቧል። ሁለቱ በነዳጅ ሀብት የተንበሸበሹት የአረብ ሀገራት በሱዳን ጉዳይ የገቡበት መካረር ዋይት ሀውስ መድረሱና ሳውዲ አጀንዳውን አጥብቃ እንደያዘችውም ታውቋል። የሱዳን ብሔራዊ ጦር መሪው ጀኔራል አብዱል ፈታ አልቡርሃንም ሳውዲን ይህንን ጉዳይ በተመለከተ መለመናቸው ተሰምቷል። በአንድ ማንኪያ ንብላ ብለው የነበሩት አቡዳቢና ሪያድ አሁን ከባድ ውዝግብ ውስጥ መግባታቸው ተረጋግጧል። እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የላኩት የተማጽኖ ደብዳቤ መነጋገሪያ ሆኗል። ጉዳዩ እስራኤልንና ጠቅላይ ሚኒስትሯን ቤንያሚን ኔታንያሁን ይመለከታል። እንደ ወትሮው ሳይቆጡ ነገሮችን አለሳልሰው ቃላትን አሽሞን ሙነው ነው ደብዳቤ የጻፉት ዶናልድ ትራምፕ። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ ላይክና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። በቅድሚያም የዩክሬንን የሙስና ቀውስ እንመለከታለን። ኢነርጂ ጌት እያሉት ነው የዩክሬን መገናኛ ብዙኃን ልክ እንደ ዋተር ጌት ኒክሰንን እንዳወረደው ከባድ ቅሌት ኢነርጂ ጌት ብለውታል። ዜሌንስኪና መንግስታቸው የገቡበትን ጣጣ የሀገሪቱ የኃይል መሠረተ ልማቶችን የሚቆጣጠሩ የኃይል አቅርቦቶችን የሚያሳልጡ ተቋማት ከባድ አደጋ ውስጥ ገብተዋል። ኢነርጂ አቶም እየተባለ የሚጠራው የዩክሬንን ኃይል የሚያስተባብረው ተቋም የገባበት የሙስና መጠን የፍትህ ሚኒስትሩንና እና የኢነርጂ ሚኒስትሩን ከስልጣን እንዲነሱ ያደረገ ነው። ከሰሞኑ የዩክሬን የጸረ ሙስና ቢሮ ናቡ እየተባለ ይጠራል ያደረገው ፍተሻ ብዙዎችን ነበር ያስደነገጠው። የፓንዶራውን ሳጥን በድፍረት የከፈተው ይህ ቢሮ ቲሙር ሚንዲች የተባሉትን የዜሌንስኪን የቅርብ አጋር ለማግኘት ያደረገው ጥረት ግን አልተሳካም። የቲሙር ሚንዲች አድራሻ ተገኝቶ ከፍተኛ ብርበራ ያደረገው የጸረ ሙስና ቢሮ ሰውየውን ማግኘት ሳይችል ቀርቷል። ሰውየው ቀደም ብለው ነበር ዩክሬንን የለቀቁት። ምናልባት ከዜሌንስኪ ሰዎች ወሳኙ መረጃ ተነግሯቸው ሊሆን እንደሚችል ተገምቷል። የኤነርጂና የፍትሕ ሚኒስትሩም በዚህ ጣጣ ውስጥ ስላሉበት የፍትሕ ሚኒስትሩም መፈተሻቸውን ተከትሎ ከስልጣን ለቀዋል። ኤነርጂ አቶም እየተባለ የሚጠራው ተቋም ከተለያዩ የግል ኩባንያዎች ጋር በሚሰራበት ሰዓት ከባድ ምዝበራ መፈጸሙ ነው የተሰማው። ባለሀብቶች ለእያንዳንዱ ኮንትራት ከ10 እስከ 15 በመቶ የሚሆን ጉርሻ ለባለሥልጣናቱ መስጠት እንዳለባቸው በቀጥታም በተዘዋዋሪም ይነገራቸዋል ተብሏል። ይህንን ደግሞ ቲሙር ሚንዲች የተባሉት የዜሌንስኪ ሰው ያስተባብራሉ። የዜሌንስኪ የኪስ ቦርሳ እየተባሉ የሚጠሩት ቲሙር ሚንዲች ከፊልም ፕሮዲውሰርነትና ከመለስተኛ የንግድ እንቅስቃሴ የተነስተው በሀገሪቱ ውስጥ የሚከናወኑ በርካታ ንግዶችን የሚያሳልጡ ሰው ሆነዋል። ዜሌንስኪ ፕሬዝዳንት ከመሆናቸው በፊት ነበር። ቲሙር ሚንዲች ዜሌንስኪን የሚያውቋቸው ዜሌንስኪ ሲተውኑ የኮሜዲ ሥራ ሲሰሩ ቲሙር ሚንዲች ካጠገባቸው ነበሩ። እናም ወደ ቤተ መንግሥት ሰተት ብለው ሲገቡ፣ ቲሙር ሚንዲች ከፊልም ስቱዲዮነት ኩባንያቸውን ወደ ግዙፍ የመንግሥት ሥራ ተቋራጭነት አሳደጉት። በሀገሪቱ የኃይል እና የመከላከያ መሰረተ ልማቶች ግንባታ ላይም መሳተፍ ጀመሩ። ፍላሚንጎ እየተባለ የሚጠራውና ዩክሬን እመካበታለሁ ብላ የምትመሰክርለት ሚሳኤል በሚመረትበት ሂደትም የነ ሚንዲች ሚና ቀላል አልነበረም። የመንግስት ኮንትራቶችን በመውሰድ ከፍተኛ ገንዘብ እያጋበሱ ነበር የተባሉት ሚንዲች አሁን ከሀገር ቢወጡም በሀገራቸው ውስጥ ያሉትና ሀገራቸውንም እየመሩ ያሉት ፕሬዚዳንት ቮሎዲሚር ዜሌንስኪ ግን ከጥያቄው የሚያመልጡ አይሆኑም። ከ100 ሚሊዮን ዶላር በላይ ከዩክሬን ሸሽቷል የሚለው የዩክሬን ብሔራዊ የጸረ ሙስና ቢሮ፣ ይህም ገንዘብ ከዩክሬን ውጭ በሚገኙ አካውንቶች መቀመጡንም ይፋ አድርጓል። የፍትህ ሚኒስትሩ ጀርመን ጋላሸንኮም በዚህ ጉዳይ ላይ በከፍተኛ መጠን ተጠርጥረዋል። ሌሎች የፋይናንስ ሰዎችም ሚንዲችን ከሀገር በማስወጣት ተጠርጥረዋል። ከኤነርጂ ዘርፍ በተጨማሪ የመከላከያ ዘርፍም በከፍተኛ ደረጃ በሙስና የተጠቃ መሆኑ እየተነገረ ይገኛል። በርካታ መንግስታዊ ኮንትራቶች ለባለሀብቶች በሚሰጡበት ጊዜ ከፍተኛ ምዝበራ ይካሄዳል ነው የተባለው። የዜሌንስኪ የቅርብ ሰዎች ደግሞ ይህንን ወይ ያደርጋሉ ወይም አይተው እንዳላዩ ያልፋሉ። ፋየርፖይንት የተባለው የፍላሚንጎ ሮኬቶችን የሚያመርተው ኩባንያም ከዜሌንስኪ የቅርብ ሰዎች ጋር እየተነካካ ነው። ረጅም ርቀት ድሮኖች የሚያመርቱ ኩባንያዎችም በተመሳሳይ የሙስና አዘቅት ውስጥ ገብተዋል ነው የተባለው። እንዲህ አይነቱ ቅሌት በኃይል ዘርፍ ብቻ ሳይሆን በሌሎች ዘርፎችም ሲከሰት እንደነበር ከዚህ ቀደምም የዩክሬን መገናኛ ብዙሃን ሲያጋልጡ ነበር። ከሁለት ዓመታት በፊት የዩክሬን ስካያ ፕራቭዳ ጋዜጠኞች ተመሳሳይ ቅሌት አጋልጠው ነበር። ለሀገሪቱ ጦር ሰራዊት ምግብ የሚያቀርቡ ተቋማት እጅግ የተጋነነ ዋጋ እንዲያቀርቡና የተጋነነውንም ገንዘብ ለሰራዊቱ በበቂ ሁኔታ ሳይደርስ ከባለስልጣናት ጋር ተሻርኮ መመዝበር እንዳለ ተዘግቦ ነበር። ይህን ተከትሎም የዩክሬን የመከላከያ ሚኒስትር የነበሩት አሌክሲ ሬዝኒኮቭ ከስልጣናቸው ሊባረሩ ችለዋል። የሀገሪቱ የፍትህ ስርዓትም በሙስና የተጠቃ እንደሆነ ይነገርለታል። ክኒያዜቭ የተባሉት የሀገሪቱ ጠቅላይ ፍርድ ቤት መሪ 2.7 ሚሊዮን ዶላር ጉቦ ተቀብለዋል ተብለው መታሰራቸውም ይታወሳል። ሌሎችም እንዲህ እንዲያ የሚባሉ የሙስና ቅሌቶች ዩክሬንን ከበዋል። አውሮፓ ህብረት ዩክሬን ወደ አውሮፓ ህብረት መጠቃለል ከፈለገች እንዲህ አይነት የሙስና ጣጣ ውስጥ አለመግባቷን ማረጋገጥ አለብን በማለት ዩክሬን የአውሮፓ ህብረት አባል እንዳትሆን እያሻት ይገኛል። በጦርነቱ እንደግፍሽ አለን አውሮፓን ለመቀላቀል ግን አውሮፓን መምሰል አለብሽ እንዲህ አይነት የተጨማለቀ አሰራር ብራሰልስ ፊት አይሰራም እያለ ህብረቱ የዜሌንስኪን ሀገር በአሽሙርም በቀጥታም እየነገራት ይገኛል። አሁን አሁን የአውሮፓም የኔቶ ሰዎችም እንዲህ አይነቱ ቅሌት በዜሌንስኪ ዙሪያ ማንዣበቡን እየተናገሩ እየተነፈሱት ይገኛሉ። በሌላ በኩል መሐመድ ቢን ሰልማን እና መሐመድ ቢን ዛያድ ከፍተኛ ውጥረት ውስጥ ገብተዋል። የሳውዲና የተባበሩት አረብ ኤምሬትስ መሪዎች በተለየ ሁኔታ በሱዳን ጉዳይ መፋጠጣቸው ታውቋል። ጉዳዩ ወደ ዋይት ሀውስ እንደሚያመራም ተሰምቷል። የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ወደ ዋሽንግተን በቀጣይ ጉዞ ያደርጋሉ። ጉዞውን ተከትሎም ከሚያነሷቸው አጀንዳዎች መካከል የሱዳን ጉዳይ እንደሚገኝበት ተነግሯል። የሱዳን ብሔራዊ ጦር መሪ የሆኑት አብዱልፈታህ አል ቡርሃን እባክህ ለትራምፕ ንገርልኝ ብለው ይህንን መልእክት እንዲያደርሱ ሳያደርጓቸው አልቀረም ነው የተባለው። በሱዳን በሚደረገው ፍልሚያ አር ኤስ ኤፍ ወይም ፈጥኖ ደራሽ ኃይልን እስከ አፍንጫው እያስታጠቀች በጦርነቱ እንዲዘልቅ አድርጋለች ተብላ የምትተቸው ኤምሬትስ ከአረብ ሀገራትና ከአጋሮቿም ጭምር ቅያሜ እየመጣባት ይገኛል። ይህንን ቅያሜ ደግሞ የሱዳኑ መሪ አሜሪካ ድረስ አድርሱልኝ ብለው የሳውዲውን ልዑል መጠየቃቸውን ሚድል ኢስት አይ ዘግቧል። ጉዳዩ ትራምፕ ዘንድ ይሂድልኝ ብለው እንደጠየቁና የሳውዲው ልዑልም ይህን ተቀብለው አደርገዋለሁ ማለታቸውንም ድረገጹ ዘግቧል። ኤልፋሸር በአር ኤስ ኤፍ ከተያዘች በኋላ በርካታ ጥፋቶች ተመዝግበዋልና አር ኤስ ኤፍም ከጀርባው ያለችው ኤምሬትስም በከፍተኛ መጠን እየተወገዙ ይገኛል። በሊቢያ በቻድ በፑንትላንድ ቦሳሶ አማካኝነት የጦር መሳሪያ ለአርኤስኤፍ እያደረሰች የምትገኘው አቡ ዳቢ በጦርነቱ ውስጥ የምታስታጥቀውን አርኤስኤፍን በተመለከተ ወይ እጇን እንድትሰበስብ ካልሆነም የሰላም መንገድ ውስጥ እንዲገባ ብዙዎች በቀጥታም በተዘዋዋሪም ጫና እያሳደሩባት ይገኛሉ። ሰላማዊ ሰልፎች በተለያዩ የዓለማችን ክፍሎች ሲደረጉ ኤምሬትስ ወይ ከሱዳን እጅ ሽናንሺ እየተባለች ትወቀሳለች። በየመን በጋራ ጦር አዝምተው በአንድ ማንኪያ ካልበላን ብለው የነበሩት መሐመድ ቢን ዛይድ እና መሐመድ ቢን ሰልማን አሁን ከፍተኛ ውዝግብ ውስጥ ገብተዋል። የ64 ዓመቱ የተባበሩት አረብ ኤምሬትስ ፕሬዚዳንት መሐመድ ቢን ዛይድ አልናህያን ከ40 ዓመቱ የሳውዲ አልጋ ወራሽ መሐመድ ቢን ዛይድ ጋር ከፍተኛ መካረር ውስጥ የገቡት ከዓመታት በፊት ነበር። በዛው ብዙ ጦር ባዘመቱባት የመን ሁለቱ ሀገራት የተለያዩ አንጃዎችን ወደ መደገፍ ሄደዋል። አሁን ደግሞ በሱዳን ሳውዲ ብሔራዊ ጦሩን ስትደግፍ፣ ኤምሬትስ ደግሞ አር ኤስ ኤፍን ወይም ፈጥኖ ደራሽ ኃይሉን እየደገፈች ትገኛለች። ሳውዲ ብቻ አይደለችም፣ ግብፅም ቱርክን ጭምር በመጥራት የሱዳኑን ብሔራዊ ጦር እንደግፍ እያለች ኤምሬትስን ለማግለል እና የኃይል ሚዛኑ እንዳይዛባ የማድረግ ሥራ እየሰራች ትገኛለች ካይሮ። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኔታንያሁን በተመለከተ ለእስራኤሉ ፕሬዝዳንት ደብዳቤ ጽፈዋል። ደብዳቤው የሚያጠነጥነው ደግሞ ለኔታንያሁ ምህረት አሰጥልን በሚል ጉዳይ ነው። በሊኩድ ፓርቲ ውስጥ የሚገኙ 19 የሚሆኑ ሚኒስትሮችም ለኔታንያሁ ምሕረት ይሰጥ ዘንድ ጥያቄያቸውን አቅርበዋል። በሙስና ጉዳይ ፍርድ ቤት እየቆሙ የሚገኙት ኔታንያሁ ከአሜሪካው ፕሬዝደንት ዶናልድ ትራምፕና ከፓርቲያቸው ሰዎች ድጋፍ ቢያገኙም፣ ሌሎች ሰዎች ግን የኔታንያሁ የሙስና ጉዳይ በቀላሉ እንዲቋረጥ አይፈልጉም። በእስራኤል ሕግ መሰረት ደግሞ የትኛውም ጥያቄ አቅራቢ ራሱ ምህረት ይደረግልኝ ብሎ መጠየቅ ይኖርበታል። ካለበለዚያም በቤተሰቡ አማካኝነት ጥያቄውን ማስጠየቅ ይኖርበታል። ምናልባት ኔታንያሁ በቀጥታ ጥያቄውን ባይጠይቁም ቢያንስ ባለቤታቸው ሳራ ኔታንያሁ ይህንን የመጠየቅ እድል ይኖራቸዋልና ሊጠቀሙበት ይችላሉ። ትራምፕ ግን ፍርድ ቤታችሁንና የፍትህ ስርዓታችሁን አከብራለሁ ነገር ግን ለኔታንያሁ ምህረት ስጡት። ኢራንን እየተዋጋ ያለ ከጎኔ ቆሞ በርካታ ጠላቶችን አብሮኝ የመታ ወሳኝ የጦር መሪ ስለሆነ እባካችሁ ምህረት አድርጉለት ብለው ነው ዶናልድ ትራምፕ ይህንን ደብዳቤ የጻፉት። የእስራኤሉ ፕሬዚዳንት አይዛክ ሄርዞግም ይህንኑ ጉዳይ አረጋግጠው አዎ፣ ትራምፕ ኔታንያሁን በተመለከተ ደብዳቤ ጽፈውልኛል ብለዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።